ተመርቋል ዛሬም እንደ ትናንት ሁሉ የእናቱን ውለታና ፍቅር ባለመዘንጋት የሀገር ልብስ አልብሶ ከእርሷ ጋር መታየቱ ምን ያህል ትልቅ ሰው እንደሆነ ያሳያል። ትምህርት የማያልቅ የሕይወት ጉዞ መሆኑን በተግባር ያሳየን ጀግናችን እንኳን ደስ አለ። ይህ ለእኛ ለሁላችንም ትልቅ ተነሳሽነት ነው። ፍቅር ትጋትና ትምህርት የሕይወት መሰረት መሆናቸውን እፍሬም በተግባር አሳይቶናል። በወቅቱ ክብርት ከንቲባ ለእናቱ ኮንዶሚኒየም መሸለማቸውም አይዘነጋም። መልካም የሕይወት ጉዞ እንመኛለን በማለትም በርካቶቹ መልካም ምኞታቸውን ለሱ እየገለጹ ይገኛሉ። ከዚህ በፊት እናትየው እንጨት ተሸከማ ያስተማረችው ልጅ ነው። እንግዲህ ከዚህ በፊት በድግሪ መመረቁ ያንን በርካቶችንም ሲያነጋግር ነበር። እንጨት ተሸክሞ እናቱን ደግሞ ገባን አልብሶ በምርቃው ቀን እንደተገኘ ና በርካቶችንም ሲያነጋግር ነበር። ከዛም የተነሳ ወይዘሮ አዳንች አበቤ ቤት ሽልማት ስጦታ መስጠታቸው የሚታወስ ነው። ይህ ወጣት ደግሞ ዛሬ በሁለተኛ ዲግሪ መመረቁ በርካቶችን እንዳስደሰተ ጀምረም ነው። ሚኪታ ፖርምፖን ሳብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ልደመጡ የሚገቡ መረጃዎችን ያገኙ። ለእሳታት ያሉ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።